ርዕዮተ ስጋ፣ አዳም ረታ። ከትላንት ወዲያ ማታ ሰክሬ መጥቼ እዛ ከቤቴ በር ፊት ለፊት ደረጃው ላይ የረጠበ አፈር አዳልጦኝ እንትኔ የተከረተፈ እንትኔ ምላሴ አስገራሚ ነው። አጉሜ ሁለት ለዘመነ ምንትስ መውጫ ለዘመነ ምንትስ መግቢያ አካባቢ ለተበሰጫጨ እንኳን የዘመን ስም የሚስቱ ስም ይሳተዋል። አንድ ካልጠፋ የገላዬ ክፍል ምን ይጎዳል? ምላሴ አዝማሪ ስለሆንኩ ምላሴ እንጀራዬ ነው። ሲሚንቶው ደረጃ ላይ በጋውን ሲጠራቀም የከረመ አፈር ስለረጠበ አዳልጦኝ ምናልባት የጎረቤት የውሻ ሽንት ሸንቶበት ይሆናል የራሰው ወይ ሚስቴ ከግብር ውሃ የተረፋትን ማይ እዚህ ደረጃ ላይ በቸልታ ወርውራው ይሆናል። ምክንያቱም ያን ቀን እዚች ከተማ ሰማይ ላይ ደመና ዝር አላለም። ታዲያ እንዴት ነው በምንስ ተአምር ነው ማሲንቆዬን አቅፌ ስወድቅ ከንፈሮቼን አልፎ ጥርሶቼን አልፎ የቤቴ የስሚንቶ ደረጃ ምላሴን የመታው ወይስ ምላሴን እንደ ክራባት አንጀልጅዬ እየዘፈንኩ እየለፈለፍኩ እየገጠምኩ ነበር የወደቅኩት! አያድርስ እንዲያለ ነገር ነበር ይሄው በባህሬ የሮሮ መስማትም መናገርም አልወድም ግን ምን ይደረጋል፣ ሮሮ ሳይዶልበት ይህ አይነት ኪሳራ ለሰው በምን ስልት ይነገራል? ጥርሶቼ አልተነኩ፣ ከንፈሮቼ አልተጎዱ፣ ግን ምላስ ቀላል ጉዳይ አልነበረም። የነጠረች እርግማናት እስከ ማታው አራት ሰዓት ጥሩ ገበያ አልነበረም። እንጃ ብቻ ጠጭው ሁሉ አመት በዓሌን ከቤተሰቤ ጋር አሳልፋለሁ ብሎ ምሎ ገንዘቡን በየብብቱ የቀበረ የጠፋ መስሎኝ ነበር። አልቀናኝም እያልኩ ስጨነቅ ቆይቶ ቆይቶ ሞቅ ያላቸው እጅግ በመክሳታቸው ጠፍጣፋ የመሰሉ ሶስት አዛውንቶች የምጫወትበት መሸታ ቤት መጥተው አጠገቤ ቁጭ አሉ። ሽበታቸውና ሪዛቸው እስኪቀልጥ የሞቃቸው የሚለፋደዱ አእሩጋን ኪሳቸው የት ይሆን አገጫቸውን ከከበበው ጢም ጀርባ እሱም እንገል አንዲት ብር እንኳን መስራት አለመቻሌ እያበሳጨኝ፣ በዚህ የተነሳ ልቦናዬ እየተሰረቀ ማሲንቆ መጫወቴን ረስቸው እንደፈዘዝኩ ተጫወት እንጂ አሉኝ ካዛውንቶቹ አንዱ። በክሳታቸው ህቡ ሊሆኑ አንድ አሙስ የቀራቸው ተቀመጥኩበት ብዙም ከልቤ ባልሆነ ፍላጎት የሚገርመው ይኖራል ስራዬ በዜማ የዕለት እንጀራዬን ቀፍፌ ቤቴ መግባት እንዳልሆነ ሁሉ የተለመደውን ማንጎራጎር ጀመርኩ። ገና አንድ ዘፈን እንደጨረስኩ ሰዎቹ ዘንግተውኝ የራሳቸውን ወሬ ጀመሩ። እኔም ማሲንቆውን በላው እንዴ ወደሚያሰኝ የዝምታ ባህር ሰተት ብዬ ገባው። ለአንድ ጨዋታ የተሰጠኝን አንድ ጅን እየጠጣሁ በልቦና የደረሰብኝን የፍሉስ ድርቅ ሳማርር አንድ ሰዓት ያህል አለፈ። ገንዘቡን እንጂ ጅኑን አልፈልግ እያልኩ ከራሴ ጋር ስነጋገር የሰዎቹ ወሬ ወደ ጭቅጭቅ ተለወጠና እዛ በዝምታ የጠጣ የነበረው ሰው ሁሉ አትኩሮቱን ወደ እነሱ መለሰ። የእኔም ነገርኩህ ትንቢት አለው አሉ አንደኛው ጠፍጣፋ የምን ትንቢት አሉ። ሌላው ነገርኩህ፣ ሰውየው የተናገሩት መሬት ጠባ አይልም። ይናገራሉ ያዝ፣ ይናገራሉ ያዝ። ምን ትለዋለህ አንተ ሰውየውን? ዝም ብለህ ብትወዳቸው ነው የታውቃቸውና፣ ራስህ አልሰማህም? የመጀመሪያው ጠፍጣፋ ሽማግሌ ወደ እኔ ዞር ብለው፣ ከዓመት በፊት እንዳንተ ያሉ ጠና ያሉ አዝማሪ እየተጫወቱ እያለ ክራር ነው ግን የምንጠጣበት ገብተው ብዙም ሳይቀመጡ ጃን ጃን ይሄ ጅን ምንም አይልም፣ ይሄ አረቄው ምንም አይልም። ይልቁን ዶሮ ጥፍሩ አሉ። ይሄ ራሱ አብሮ ነበረ አሉና ወደ ጓደኛቸው አመለከቱ። ምን ማለት ነው አልኩ። ይሄም አልገባው አሉ። ወደ ሁለቱ ወዳጆቻቸው ዞር ብለው ስለ በሽተው አልሰማህም አሉ። ሌላው ጠፍጣፋ ስለ ዶሮ በሽታ ከዶሮ ጉንፋን የሰው ጉንፋን አይበሰም አለ አንድ የማያውቁት የማያውቃቸው አጠገባቸው የነበረ በጅን የነበዘ ደንበኛ። ማን ጠየቀ አሉት፣ ወሬ ጀማሪ አዛውንት ኮስተር ብለው ስለ ጉንፋን የተናገሩ መስሎኝ ስለ ዶሮ ነው ያወራሁት ወንድሜ። ደግ አለ መሃል ገቢ በማፈር ወደ ዳርቻ ራሱን እየሰበሰበ። እኛ ያልኩ ሽማግሌ የተናገሩት ነገር ይኸው ደረሰ ያሏት ነገር ቆጭ አሉ። ወደ ወዳጃቸው ዞር ብለው አጋጣሚ ነው አሉ። ጓደኛቸው በየት በየት ብሎ የዶሮ በሽታ መጣላቸው አሉ። ሦስተኛው ሽማግሌ አሁን ይሄን አዝማሪ እዚህ የምናገኘው መስሎ ነበር። ምን አገናኘው? የአዝማሪና በበሽታ አገር የምትጎዳ ዶሮ ዶሮ ደግሞ ምን ትጎዳለች? ቀረች አልቀረች። ደግሞ ዶሮ አሉ። ተቀናቃኝ ጠፍጣፋ ሌላ ምን ቴክኖሎጂ አለ? ነፍስ የሚያደንጃን ፈረንጁ ምኑም ዶሮ ችክን ችክን ነው እንደው ለአባብት ለብስ ቀላል እንስሳ አድርጋታል። አንተ ካባ ካልደረባ አታምንም እኔ እንኳን አልናኳትም። ለትንቢት የምትበቃ እንስሳ አይደለችም ማለት ነው። በሬ አዎ ሰማይና መሬት ቢሆን እሺ፣ የጎርፍ መጥለቅለቅ ቢሆን ደግ። አሁን ዶሮ ምኗ በራእይ ይታያል? አየው ቢሉኝ ያስቀኛል፣ ይገርመኛል። ጭቅጭቃቸው ደስ አለኝ። ከመሃል አንድ አሳብ መጣልኝ። ማሲንቆዬን እንደሚመቸኝ አድርጌ ቃኘውና ጀመርኩ። ቁመናሽን አይተን አይኖችሽን አይተን አፍሽ ማባበሉን ጥርስሽ ማስደንገጡን ይሄ ሁሉ ታይቶ ዳሌሽ ተለክቶ ጡትሽ ተመዝኖ አንቺ የምትፈልጊው ዶሮ ወጥ ፍትፍቱ ሱሚ ነው ዘንድሮ። መላኪ አይቀርም ግን ገብስና አሻሮ ሳር ሲመጣልሻል በበቅሎ ተጭኖ ደማዬ ደማም ደማምዋ አንቺን ወደድኩና ቢዞረብኝ እኔ የዞረብኝ ይዙር። ስዕል ትምህርት ቤት ስዕል ሳልማር ሳላለችኝ ዶሮ ከአንድ አልጋ እንድናድር እኛ እናትሽ ናቸው አንቺን የረበሹ፣ እኛ አባትሽ ናቸው አንቺን የመከሩ። ተኩስ ተኩስ አለኝ መተጨርሳቸው እሱንስ አልችልም ሌላ ምን ላለው ውዴ ሌላ ምን ላለው ደማም! አሁን መጣ ያሉት ሳር ሲፈንግላቸው። አሃሃ ደማሜ አሃሃ ደማሜ መስተፋ ቅሩም ብል አልሆነልኝ እሱ ኢላኤል ዛዛኤል፣ መላኤል ጥንቆላውም ሁሉ ወ ላላላላላላ የተባለው ሁላ ሁሉ አልሆን ስላለ አሁን አግኝቻለሁ ጸልዬ ጧት ማታ አዙሮም የሚያመጣሽ የሳርሱን በሽታ ውለጅሌ ብላት አይዶንት ወንት አለችኝ ሚስቴ። ሙኝ ብላት አይዶንት ወንት አለችኝ። ስኩል ስኩል አለች አስኳል ያርጋትና። ሲያቀብጠኝ ወድጄ ዶሮ የመሰለች ከኔ የተለያይታ መንፈቅም ሳይሞላት ስኩል ስኩል ያለች ዶሮ መሰል ወጣት ነጣ ያለ እንቁላል ተገላገለቻት። ውሸቴን እንደሆን ሂዳችሁ ጠይቁ የጋንዲ ዶክተሮች ነገር ሳይደብቁ። ድማዬ ዳማዬ ዳማዬ ዳማዬ እረ ብዙ አልኩኝ። እኛ አዝማሪዎች እንደምንለው ጆሮአቸው ላይ በደጋን ቀለም ብዙ ብዙ ነገር ለቀለቅኩ። ታዲያ የሚመጣልኝ ገንዘብ ሳይሆን ብራንዲ፣ የሚፈስልኝ ፍሉስ ሳይሆን ሳቅና አልኮል ሞቅ ስላለኝ ቀጠልኩ። ከክርፋታም መንገድ በቀትር ስራመድ ጉንፋን ያዘኝና በጨለማ መንገድ ወጠር ገተር ስል እሷን አየውና በይ በየረበይ ጎዳና ላሳይሽ ብያባበልኩና እንደንገር የሚጥም አፏን ሳምኳትና ተነጫንጫ ከኔ አመለጠችና የእኔ ጉንፋን ለሷ የኔ ጉንፋን ለሷ ተጋባባትና ባሏ ጎረቤቴ፣ እሷም ጎረቤቴ ሳርስ ይዟታል ብዬ እዛው ሹ ካልኩና ባሏ ተደናብሮ ዘመዶቹ ሲሄድ እኔ ጠጋልኩና እሷም ዶሮ ሆነች እኔም አውራ ዶሮ። ይመስገን ቫይረስ። እኔ ሳርስ እኔ ሳርስ ሳርዬ ሳርዬ ደማማ ደማማ ይሄው ባል ከጠፋ የአመቱ መቶኛ ድማማ ድማማ ብራንዲ ጂን፣ ብራንዲ ብራንዲ በክክና በድቡልቡል ጎመን የሞላው ሆዴ በአልኮል ጉዳይ እስኪበሳጭ ከዚያ ሰክሬ ስወጣ ነው። ደግሞ ወጥቼ በሰላም እየተንገዳገድኩ እየተወዛወስኩና እያንጎራጎርኩ ስጓዝ ቆይቼ ቤቴ ደርሼ ልገባ ስል ደጃፉ ላይ አዳልጦኝ ባፍ ጢሜ በምላስ ጢሜ ልበለው ተደፋው። የተረገመ እያሳየ የሚነሳ ጳጉሜ። ከኪሴ ምን ይኖራል? አስራ አምስት ብር ማን እንደሰጠኝም ትዛ አይለኝ። በአስራ አምስት ብር ምን ይደረጋል? እንኳን ዶሮ መግዣ ዶሮ መግረዣ ማይሆን፣ ግን ሲጥልብ ምን ታደርጋለህ? በግማሹ ብረታ ብረት በግማሹ ወረቀት የሆነ ልቅም ቃም ገንዘቤን እያንሿሿው ቤቴ ደረጃ ስደርስ እየወደኩ ተንኳኳው እየተንኳኳው ወደኩ። አሁን የእንቁጣጣሽ ጠዋት ሚስቴ ትንሽ ስጋ ነገር ገዝታ የበሬ ይሁን የፍየል ግድ የለኝም እሱን ለምሳ ለማድረስ ትንጎራደዳለች። ያን ዕለት እነዚያ ጉድጓዳቸው የተማሰ መዋሲታቸው የተቀመረ አዛውንት በብራንዲ ከሚያሰክሩኝ ይልቅ ካሹን ዶላሩን ቢሰጡኝ ይሄ ሁሉ አይሆንም ነበር። ፊቴን ታጥቤ ሚስቴ ምሳ ልትሰራ ወዲያ ወዲህ ስትል፣ ሳርሱን እኔ እንዳመጣሁት ሁሉ እያማረረች፣ ዶሮ እኔ እንደማረባ ሁሉ እንቁላል እኔ እንደምጥል ሁሉ ያልገባት የመሰለች ከፈረስ ቁግ የበለጠች አቃጣይ፣ የተባረከ ወንድ በግ ለእንቁጣጣሽ ያደርሳል እያለች ስታበሽቀኝ፣ የተባረከ ወንድ የሆነለት በበግም በዶሮም አይረታም ስትለኝ፣ ነገሯን በነገር መመከት አልችል ምላሴ አብጦ እንዳልበጣው በእንክብካቤ የምትበጣልኝ ሚስቴ በኩርፌ አብጣ በግ አላመጣህም እና ይህን ዓመት በዓል ዓይኔ ስር ወደ ጥቁር ነገር ለውጠኸዋልና ያበጠው ምላስህ ሌላም ሌላም ነገር ሆኖ የበለጠ ቢፈነዳ አይነት ብታማርረኝ ጠቅላላ የአዲስ አበባ ሚስቶችን እንዲህ አፌን ሳልከፍት በልቤ እየረገምኩ ትንሽ ልተንፍስ ብዬ ደጅ ወጣው። ያ ያበጠ ምላሴን እየገፋው ብቅ ስል ማንን አገኛለሁ? የምንጋራው ግቢያችን መሃል የሜዳ አህያ የመሰለ ክራቫት ያደረገው ጎረቤቴ ያ አጅራጅ እንደ ቀናው ሁሉ እየጎረረ በቅን የሚሆን በቀጥታ ባልሽን እበልጣለሁ እያለ ምሽቴን ሊያሸፍትብኝ ላይጠብሳት፣ ግን ሊያጣላን ትንሽ ትንሽ የሚለፋ እንደ ብናደርግ አለኝ። ጋቤን ተከናንቤ እንደቆምኩ አፌን እንደከለልኩ ይታወቅ ዝም ደና ምላስ የለኝ። በምን ላውራው? ያ የተጎዳው ምላስ አልተሻለውም። ዝም ደና ነኝ። እሱ እየሰጠ የሚነሳው ይመስገንና፣ አናቴን ወደ ላይ ወደ ታች በቀስታ ነቃነቅኩ። አየህ ደንቆሮ ባትሆንም ምላስ አለመኖሩ እንዴት እንደጎዳህ። ማውራትን የመሰለ ነገር የለም እኮ። ልብ ያደረ ነገር በሽታ እኮ ነው። ተናግረውት ካልወጣ ዝም አልጎዳኝም፣ አልኩ። እንዴ መቼ ይሆን ደግሞ የማውራትን ጉዳይ ቀን ጠብቀ የምታጣጥለው? የዛሬ ቀን እንዴት ነው? የሚያምር ቀን ነው። ደስ ሲል ዝም ምን ማለት ነው? ምን አገባኝ። ከመቼ ወዲህ ነው ዶሮ የሌለበት እንቁጣጣሽ የሚያምር የሆነው ምላስ የተቆረጠበት አዲስ ዓመት የሚያስደስተው? ባልመልስለትም ያወራል። ጆሮም ደንቁሯል ልለው ፈለግኩ። ይህችን የምታምር ፀሐይ ወንበር ላይ ቁጭ ብለህ በጀርባ መጠጣት ነበር። ፈገግ ማንከለከለ እሱን ደግሞ የፀሐይ ሳርስ መጣ ቢሉንስ በጀርባ ምን ልታስገባ ነው? ክራባቱ በጠዋት ነፋስ ተርገብግቦ ወደ ትከሻው ተገለበጠበትና እሱን በቄንጥ ወደ ደረቱ መልሶ ስም እሱን ነገር ለምን ከደረት ጋር በጫማ ምስማር አታጣብቀውም ብብቱን አከከ በእንቁጣጣሽ ጠዋት ጉያውን ያካል ዛሬስ አበባዬ ሆይ የሚል የለም እንዴ ብጠብቅ ብጠብቅ የሚመጣ የለም ዝም በር አልከፍት ያለው እሱ አይደል ስንቷ ልጅ ግር እዚህ ግቢ በር ስር ካዳያባዋ ጋር ሩካቤ ስታደርግ ያልሰማ መሰለህ ምን የመሰለ ቀን ነው ጃን ፈገግ ዝም ተኛው። ምላስ እንዴት ነው አልተሻለውም? ዝም ያዘነ ፊት። ምን አገባህ? ያንተን ግማሹን ልትሰጠኝ ትፈልጋለህ? ብትለምነኝም አልወስድ እንኳን እኔ የተራቡ ድመቶች ቢያገኙት ይሸሹታል። በአለቤት ነገረችኝ። ጎበዝ ሚስት አለህ። የእውነት ጎበዝ ናት። ፈጣን ናት። ዝም ምን ማለት ነው ማን መዛኛ አደረገ? ሌሊት መታ ዘገየ ወድቆ አፉን ተጎድቷል። እርዱኝ ብላ አዳነች። ብዙ ደም ፈሶ ነበር። የሐዘን ፊት ቀጣፊ። አሁን እሷ ብትወደኝ ባትወደኝ ግድ ይሰጣል። አናውቀውም እንዴ ምን ሰው ያናግራል። የሚያምር ጠረን ይመጣል። ከየት እንደሆነ እንጃ። የሚያምር የዶሮ ወጥ ጠረን፣ የሚያምር የቀይ ወጥ ጠረን፣ የተቀመመ በርበሬ የጠረኑ ጉም የሚነካ ይመስለኛል፣ እንደ ሐር ጃኖ ምናምን። ወደ ጀርባዬ ዞር አልኩ ሚስቴን ለማየት። በብዙ ሽንኩርት የተሰራ ቅንጥብጣቢ የበሬ ስጋ፣ እሱም ባልባሌ ቅቤ የበሰለ ከየትኛዋ ዶሮ ያንሳል? ማን ይመልስልኛል? ሂጂ ዞር በይ አለ ባለ ክራባቱ ጎረቤቴ። ሰውየው ጎንበስ ብሎ ድንጋይ አነሳ። ፊት ለፊታችን አጥር ላይ ሁለት እርግቦች ራሳቸውን እየኮረኮሩ ተቀምጠዋል። ዝም በፈጠጡ አይኖች ምን ነው ጃን? ነጠላ ቁጥር ተጠቀምክ? ሁለት እኮ ናቸው። ድንጋዩን ሊወረውር ያነጣጥራል። እንደ ተኳሽ አንድ አይኑን ዘግቶ አይኖች ፈጠው ጀናን ስች ላስቆመው። አረ ጎረቤት ትፈነክታለህ። በሽታዎች ናቸው እነዚህ። የዋህ ይመስላሉ፣ ግን ወረርሽኝ ይዘው ይዞራሉ። አንድ ቀን ከተማው ተባብሮ ወጥቶ እንዳበደ ውሻ አድኖ ካልጨረሳቸው ይረፈርፉናል። ዝምታ። ሌሊቱስ? ሌሊት ሌሊት እነሱ ላይ ስትወረውር ቆመ። ልታድር ነው? ድንጋይ ወረወረ። ከጎረቤት ብዙ ሳይቆይ እማማ ዮሐንስ በድንጋይ ይመታኛል አለ የሴት ልጅ ድምፅ። አረ እኔ አይደለው። አንቺ ምን ትቀባጥሪያለሽ? የታየሽኝ አንድ ብላቴና መለሰ። ጎረቤቴ አይኖቹ ፈጠውና ከንፈሮቹ እየተንቀጠቀጡ ሰው መታው መሰለኝ አለ። ነጭና ጥቁር ክራባቱን እንደ ጡት አለበ። ዝም አይኖችን አፍጥጬ ገላቸው ይሆናል። ግራጄን አናቴ ላይ አድርጌ ላስደነግጠው። ነገረኛ አያስፈራም እንዲህ አይነቱ አውቃለሁ። ባይም አያስፈራም እንዲህ አይነቱ፣ ብልጥም አያስፈራም እንዲህ አይነቱ። እነዚህ ሦስቱ ሲደባለቁ ግን በጣጣ እሳት የነፈረ አንጀታችን ላይ ዱብ የሚለው ግራዚያኒ ነው። ወፎቹ በሳታቸው ድንጋይና በልጆቹ ጩኸት በርግገው ሂደዋል። እነዚህ እኮ የሚያስተማምኑ በራሪዎች አይደሉም። የሄዳር በሽታ የሚባለው ሁሉ እንዲህ ነው የመጣው! ዝም ካልካቸው ቤት ገብተው በክለው ይሄዳሉ። ዝም አትኩር ያየሁት ነበርክ በኅዳር በሽታ ጊዜ ቤት የሚገባ በሽታ ቢኖር አንተ ብቻ ነህ። እንደ ደነገጠ ነው። ከጎረቤቱ ግቢ ጸጥታ ብቻ እስኪመጣ ጠበቀ። ከዚህ ሰውዬ የሚያጠማምደኝ አንዱ ጉዳይ ክራባት ማድረጉ ነው። ክራባት ለምን እንደሚያደርግ አይገባኝም። ምክንያቱም ለተሰማራበት ስራ ክራባት አያስፈልገውም። የክራባቱ ስፋት ሲገመገም የጠበባ አንሶላ ነው የሚመስለው። ወይም ከነፍስ ይማር መርካቶ ምሽት ተከልሎ ሳይለካ ሰው እንዳየው በችኮላ የገዛው ነው። ምን ይሸታል? አለ አፍንጫውን ወደ ላይ ሰቅሎ። ዝም። ወደ ቤት የጀርባየው ሚስቴ ዱለት እየሰራች ነው። ጠዋት ላይ በአምስት ደቂቃ በጉን አረድና ኃይለኛ ፈጣን ሰው ነው። ያረዳት ቆዳ መልስ ዝም የምቀና መሰለህ? ምራቄ ነው አጥኩ። ለምሳ ዱለት ጥሩ ነው። እንዳ አፒታይ ዘርበለው እሱን ከበላ ሆድቃህ በቃ ይከፈታል። ከዛ በኋላ በሰፈር እየዞርክ ደህና ደህና ዘመድ እየፈለግክ ቅልጥም መነፍነፍ ነው። ዝም ባዘኑ ዓይኖች አተኩሬበት የሚነፋፋ ይነፋፋ። ከሚስቴ ጋር አልተጣላም መሰለህ። ታውቃታለህ፣ ጥጋበኛ ናት። ዝም አረን ያላውቅም ጃን። አሁን ስታወራ መስማቴ ነው። ጥቁር በጋል በላም ብላኝ ርፍ ለምን አልኳት፣ ቆሊያ የወደውን ማት ላይ መሰለህ እንዴ ሰው የሚበላው ዶሮ አቶ አንቺ የበግ ቀለም ትመርጫለሽ? ዝም ያገኘውን ገዝተህ ቀለም በርካሽ ገዝተህ ከኔ ብሩሽ ወስደህ የወደደችውን አይነት ቀለም በግን አትቀባላትም። ታዲያ ከፈለገች እዚህ ሲሰጣ የማየውን ውስጥ ልብሷን የመሰለ አረንጓዴ ቀለም አረንጓዴ በግ አያምርም። ምን አሳቀህ? ዝም ምላሴ እንጂ ጥርስ ያረገፈ። አይ እሺ፣ ካላል ከእህቴ ጋር እጄ በዓሉን አሳልፋለሁ ብትለኝ፣ ተይው በቃ ምን ይደረጋል። ያው እልሽ የፈለግሽው በግ። ሻልኩና ወተት የመሰለውን አመጣውላት። ውድ ነው ደግሞ። ዝም ጥጋበኛ። አሁንም ያ ጥሩ ጠረን ይሸተኛል። ጎረቤቴ ከሚያወራለት ሄድሁለት። ወዝ የመጣ ይሁን ወይ ሚስቴ እያበሰለችው ካለ ወጥ እንጃ። የቤቴ ነገር በሐሳቤ እንዲመጣ አልፈለግኩም። ደግሞ ሰውየው ጎረቤቴ ቢሆንም ክራባቱ ቢያስጠላኝም የት እሄዳለሁ? በአዲስ ዓመት የት ልሰደድ? ያ ማታ ደርሶልኝ በእንጀራ ያሳቤ በየመጠጥ ቤቱ እንዳልዞር ማሲንቆዬ ተበላሽቷል። በትጋት ብፈልግ እንኳን የምታጅበኝ መሰሌን ሴት አላጣም ነበር። በመደበሬ ደግሞ ማሲንቆዬን የመጠገን ስሜቴ ሙቷል። አንድ ድብርት አስር ነገር ሲያበላሽ አይገርምም በጣም ነው ዶሮ የጠላሁት በረባ እንስሳ ብንታመም መልካም በዶሮ ጃን በዶሮ እኔ በመንገድ ሳልፍ እንኳን ዶሮ ይቅርና ዶሮ ያለበት ቅርጫት ተጭኖ የሚሄድ መኪናና ሰው ሳይ እሮጣለሁ መሸሽ ነው ሞትና ወረርሽኝ እንዴት በትከሻው ላይ ሰው ይዞ እንዴት ይፈቀድለታል ደግሞ የኛ ዶሮዎች የፈረንጅ በሽታ አይችሉም እንዴት ይችሉታል አቅም የት አላቸው? አንዴ ከያዛቸው ደግሞ አይለቃቸውም እኔ በቴሌቪዥን አይቻለሁ አያድርስ እኮ ነው ድሃ በምን በዓል ያክብር እንኳን ግቤ ደርሰው ይቅርና እኛ እዚህ ጎላንን አይደል፣ እዛ ከዛንጅ ሲበሩ ሳይ በአየር መቃወሚያ መምታት ነው የሚያሰኘኝ። ልቡን አይቶ ለባብ እግር ነስ ሰው አሉ ዝም ይገርማል። በነፋስ እኮ ነው ደግሞ የሚጋባው። በነፋስ በነፋስ ተጠቅሞ ሰው የሚጎዳ ወይ መተተኛ ወይ ሰይጣን ነው። ዝም ካፌ የሚወጣው ንፋስ አይደለም እንዴ በምግብ በጥሬ በምናምን። እሺ ይሁን በነፋስ ወፍ አትመን። እሺ ወፍ ካላመንክ ለምን ብለህ ዶሮ ታምናለህ? ዶሮ እኮ ሰርጎ ገብ ወፍ ናት። ከሰው ልጅ ጋር ያለች ትመስላለች እንጂ ካጋጠማት ደህና ጩሊሌ ካጋጠማት ሚስቱ ናት፣ ትወልዳለች። ዝም ጉድ ፈላ። ሚስት ላባ ጎደላት እንጂ ዶሮ አይደለም እንዴ የምትመስለው? ብዙ አይቻለሁ። የዶሮ እንቁላል ሰብሮ የወጣ ዶሮ ያልሆነ ዶሮ የመሰለ ጨዋጩት ፍጡር አይቻለሁ። ዝም ጉድ የት ነበርክ? ያኔ ሌላኛው እንቁላል ውስጥ። አየህ፣ የጭልፊት እንቁላል ታቅፋ ነበር ለ ካ ዶሮዋ። አረ ብዙ የማናውቀው ነገር አለ። የሚያስቸግሩ ሴቶች ናቸው። ምናልባት ዶሮ እንቁላል ስለምጥል፣ ሴቶችም ልጅ ስለሚወልዱ፣ በዚህ በስሜት ተገናኝቶ ይሆናል። አትመን። መጠርጠር ጥሩ ነው። ሚስቴ ምን እንደምትወጥ ታውቃለህ? ቆሽት የዶሮ ቆሽት። ዝም ምናልባት ቆሽት የምትበላው ከአንተ የአፍ ወረርሽኝ የምትከላከልበት ክትባት ይሆናል። ቆሽት ምኑ ይበላል? እሱም በልቅጣ በእሳት ጠብስና ገና ውስጡ ትኩስ እንደሆነ ሳያመልጠኝ አይነት በተመስጦ ወደ አፍንጫዋ ወስዳ ታሸተዋለች። ዝም አይን ፍጥጥ ታማለች። በለኛ አታምነኝም። እናቷ ምን ይወዱ ይመስላል? አንገት፣ የዶሮ አንገት ይታየ ወንድሜ የጀርም ማለፊያ እና የጀርም መቀመጫ በሚወዱ ሰዎች ተከብቤ እንዴት ላድርግ? ዝም በፈጠጡ አይኖች ተመስገን አልኩ። ሳርስ መጣ ሲባል። ዝም ምን ብዙ ማስፈራሪያ ነገርኳቸው! ቤቴ መተህ እናትና ማቼ ቢያወሩህ ትፈራ አለ። ሳርስ የገደለውን ሰው ብዛ ብሰማ አሁን ተስማምተው በግን ብላ ብለዋል። ሴትን አትውደዳት ግን ብልጡን አለበለዛ አብረ መኖር አችልም። ከእኔ ሌላ የሚሰማው ሰው እንዳለ ዞር ብሎ ወደ ኋላው አየ። የሚዋሻቸውን ነው የሚወዱት፣ የበግ ዱለትን የመሰለ ነገር እያለ በተለይ ጥሬ ዱለት ምን ተስተካካ ያለውና የበጉ ብልት ጠቅላላ እየተመጠነ የገባበት የደቀቀ ቃሪያ በላዩ ያካፋበት፣ ቀይ ነጭ፣ አረንጓዴ፣ ሐምራዊ የመሳሰለ ስጋ የገባበት ቅቤ እንደ ቢጫ ብርድ ልብስ የተከናነበ እሱ ነው ለወንድ ልጅ

ደክሞኝ አልተወኝ አንተ በግልት ባለ እኔ እዚህ ልድረቅ፣ በጉብ ይታመም ምን ይውጠኛል። የምወደው ነገር በግ ነው ሚስቴ አንዳንዴ የበግ ዘመድ ሳይኖር አይቀርም ትለኛለች። ዝም ይኖረ ይሆናል ምን ይታወቃል። እግዜር ሆዴን